እሺ፣ ስለ ፎቶ አስረዳኝ። ፎቶ ምን? ኖርማል ነገር እንደዚህ አይነት ቪዲዮ አንድ ክላስ ውስጥ ጨራሽ ሁለታችሁ እንዴ? አልፈልግም፣ ይቅርታ ምን ማለት መሆን ትችላለህ? ከሶሲ ጋር ጭራሽ ማላስበው ነው። ጭራሽ ማለት ነው እኮ ከሶሲ ጋር መሆኑ ነው የገረመሽ ነገር? ከዚህ በፊት ልንጋደል የደረስን ሰዎች እኮ ነን። እኔ እኔ እናሷ አይገባህም እንዴ? ብዙ ነገር አይደል እንዲያረግሽኝ ስንት ተጫውታችሁብኝ ምናምን ልበል እኔ? ያደረግሽኝ ስንት ተጫውታችሁብኝ ልበል እኔ? ከዚህ በፊት እኔ ላይ ሲሆን ነው የሚገርምሽ። እኔ ላይ ሲሆን ነው ወይ የሚገርምሽ? አጩብኝ እንዴ አንቺ ስትጫይ አይታይሽም? እኔ ላይ ሲሆን ነው የሚገርምሽ። ፍራንክ ነው አልኩሽ። ያላረኩት ነገር ከሆነ እኔ ምን አገባኝ? በቃ አላረኩት እኮ ነው እንጂ አረ ስሚኝ አሚ፣ እኔም እኮ ልጨቃጨቃ ራስህ ህይወት ካላት እና እኔ ህይወት ውስጥ መታ ካንተ ጋር አንድ ክላስ ውስጥ እኔም አሚ፣ በቃ ፍራንክ ያደረኩት አረ ምንም አዲስ ነገር የለውም። በቃ ፍራንክ ነው ያደረኩት። በቃ ራስህ ጉዳይሽ። ምን ማለት ነው? እኔ እያወራሁሽ አይደል እንዴ አንቺ ያሮሽ አይደል እንዴ? ማርያምን። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁት ደህና ነኝ፣ እግዚአብሔር ይመስገን። አለን። ያው ከአይሚ ጋር ጥሩ ሙድ ላይ አይደለንም። ምናምን በሰራው ስራ ማለት ነውና ስተት እንደሰራው ልክ እንዳላደረኩኝ እኮ ቪዲዮም ላይ ተናግሬ ነበር እንደዚህ አይነት በጣም ሪስክ ያለው ስራ ነበር። የሰራሁትም ምንም ቢሆን እቀበለዋለሁ። ግን ደግሞ አብዛኛው ኦዲየንሶቻችን ያልገባችሁ ነገር አለ። ምን አለ መሰላችሁ፣ ፕራንክ ማለት ድንገታዊ ነገር ነው። ባልታሰበ ቦታ ድንገት የምታደርጉት ነገር ነው። የማጠብቁት ነገር ድንገት የሆነ ሰው የሆነ የማይጠብቀውን ነገር ድንገት የምታደርጉት ነገር ነውና ቪዲዮም ላይ እንዳያችሁት ነው። ምንም እና ሶሲ የተገናኘንበት የተነካካንበት ነገር የለም በምን ወይ እንደወሰዳችሁት አላውቅም። ሞር ፎከስ እኔ ላይ ይደረጋል እሱ ግልጽ ነው። ግን በምን እንደወሰዳችሁት አላውቅም እና አይታችኋል፣ ዱላ በጣም እንደፈራው ግልጽ ነበር ምናምን እና ፕራንክ ላይ ደግሞ ቃላቶች አጠቃቀሙ ምናምን የሚል ነገሮችም አይቼ ነበር። እና ፕራንክ እስከሆነ ድረስ ይቻላችሁትን አክል ያንን ሰው እንትን ማለት ነው በቃ ይሆናላ እስከ ጥግ መፈተን ያለባችሁና በእንደዚህ አይነት ስራ ላይ ዘሎ ወደ ስድብ ምናምን ከመግባት ይልቅ እኔ ቢሆን ምን ላደርግ ችል ነበር የሚለው ነገር ብታዩ ጥሩ ነው። እኔ እኔ ላይ ቢደርስ ምን ልታደርጉ ችሉ ነበር ሚለውን ነገር በደም ማሰብ ነበረባችሁ እና እኔ ራሱ እኮ እያልኩኝ ነበር። እኔ በጣም የሚከብደኝ ነው የሚመስለኝ እንደዚህ አይነት ነገር ቢያጋጥመኝ ምናምን እያልኩኝ ነበር። አይ ቲንክ ወይ ሙሉ ቪዲዮን አታዩትም ይሁን ምናምን ምናምን፣ አዱን ነው አላውቅም። እና ምንም ያደረግነው ነገር የለም እኔና ሶሲ እና ደግሞ ሀይሚ ደግሞ እርግጠኛ ነኝ ይደብራታል፣ ተና ደርስላለች ምናምን ግን በጣም ብዙ ነገር ተደራርገናል። ያው ፕራንክ ነው። ፕራንክ እስከተባለ ድረስ እንዲመኮን አልነበረብንም። እሷም እኮ አምና ተቀብላና ላይ ፕራንክ እንደሆነ ስታቅ እሺ ብላለች። ግን ያው ጥሩ ሙድ ላይ አይደለችም። ጥሩ ስሜት ላይ አይደለችም። እንደሚደብር እኮ አውቃለሁ። በቃ ይሄ ስራ በጣም እንደሚደብር እና ጥሩ ፊድባክ እንዳሌለው እኮ አውቃለሁኝ። ግን ደግሞ መስራት አለብን። አሁን እኔ በከባዱ ነው መጣው ነበር ያልኩትም መጣሁኝ እና በጣም ብዙ ነገር አይቻለው ምናምን በጣም የሆነ የሚጀባብርም ስድብ አይቻለው ምናምን፣ ግን አንዱንም አልቆጠርኩትም። ምክንያቱም ከትላልቅ ሰዎች የማይጠበቅ ነገር ነው፣ እኔ የጠበቅኩትም ነገር አይደለም። ሞር እንደውም የሚመስለኝ የሆነ ነገር በተፈጠረ ቁጥር እኔና ሃይሚን መሀል ክፍተት እንዲፈጠር ብዙ የሚያደርጉ ነገሮች ይበዛሉ። ብዙ ማለት ነው እኔና ሃይሚን ይሆናል አይደለ? ሌላ ችግር ውስጥ እንዳንገባ ከሚያረገው ነገር ይልቅ የሚያራርቀን ነገር ይበዛል ብዙ ጊዜ በጣም ማየው እና እንደዛ ባይፈጠር ደስ ይለኛል። እና ልክም አይደለም እኔም ልክ እንዳልሰራው አውቃለሁ፣ ግን የሰራው ፕራንክ እስከሆነ ድረስ ፕራንክ ማለት እኔ ሆኜ የተገኘሁበት ነገር ሳይሆን እዛ ጋ ሃይሚን ለማስደንገጥ፣ ሃይሚን ምን አይነት አቀባበል ለኔ ትሰጠኛለች የሚለው ነገር ለማስተካከል ለማየት ያደረኩት ነገር ነው እንጂ እኔ ሆኜ አድርጌው የሆነ ነገር አይደለም። ሶ ፕራንክ ነው ከተባለ ሁሉም ነገር ፕራንክ መተው ነው ያለበት። ገብቷችኋል? ፕራንክ ሆነ ፕራንክ ነው። እዚህ ጋር ሌላ ነገር ፈጥረን ምናምን ናምን አይደለም እየሰራ የነበረው ሶ እናንተንም አማላጅ ብዬ የሆነ ነገር ቢፈጠር ቤተሰቦች እናንተ ናችሁ ያላችሁ ምናምን ብዬ የገባሁበትን ነገር ሌላ ኬዝ ውስጥ እንዲገባ ማድረግ ጥሩ አይደለም። እና አሁን እኔ በራሴ ማለት ሶሲን ማግኘት አልቻልኩኝም፣ ዛሬ እና ትንሽ ቢዚ ነበረች እና ግዴታ ደግሞ እኔ ከሃይሚ ጋር ያለብኝን ነገር ቶሎ ማስተካከል አለብኝ። ምክንያቱም ከማንም ከምንም ከማናቸውም ከማንም በላይ መቅደም ያለባት ሃይሚ ጉዳይ ነው። እኔ ሀይሚን ነው ማስቀደም ያለብኝ እና ዛሬ ሃይሚን ይቅርታ ልጠይቅና ሁሉንም ነገር ላስረዳት፣ ሜይ ቢ ቪዲዮንም አይቶ ሊሆን ስለሚችል ምንም ነገር እንዳልነበረን እንድታቅ ላደርጋት ነው የመጣሁት እና እኔ ላይ ሲሆን አይግረማችሁ፣ ብዙ ነገሮች ለማለት ነው። ሃይሚን ጠርቻት አለው ትመጣለች። ያለውን ነገር በደንብ አስረድቼ ይቅርታን ጠይቂያት ምናምን ያው ፕራንክ ሲሆን የፈለገ በጣም የሚያስደባብሩን ፕራንኮች እኮ አሉ። ላይክ በቃ የትናንት በጣም የሚደብር ፕራንክ ነው። የሚያስደብ እኔም እኮ ተናግረዋል ሁላ ቪዲዮ ላይ ያማተብኩኝ ነበር ምናምን፣ በጣም ጨንቆኝ ግን። ሃይሚ ስትመጣ ቶሎ ማቆም ምችል ነበር፣ ግን የሷን ፊድባክ ሳይ ነው እስቲ ትንሽ ልግፋ ያልኩ ያቆየሁት የነበረውና ሶ ፍራንክ ፍራንክ ነው ከተባለ ነገራቶች ፍራንክ ነው በቃ ፍራንክ ማለት እንዳልኳችሁ ነው። ድንገታዊ ነገር የሆነ በማጠብቁበት ማታስቡትን ነገር ድንገት ማድረግ እና የዛን ሰው ፊድባክ ማየት ነው እና ነገራቶችን ለመረዳት ነው ሞክር ለማለት ያክል ነው። ሃይሚዬ ስትመጣ በደንብ አውርተን ምናምን ደብሯት ነበር ምናምን አውቃለሁ እና ከኔ ጋር ቴክስተም ስናወራ ደስ የሚል አመላለስ አልነበረም እና እየመለሰችልኝ የነበረው በስልክም በስልክም ሳወራትም እንደዛው ትንሽ ልትረጋጋ አልቻለችልኝም። እና ያለውን ነገር ከእግዚአብሔር ጋር እንፈታለን ብዬ ተስፋ አደርጋለሁ እንፈታዋለንም። እና እኛም በደንብ የምታውቁንም አላችሁ ቤተሰቦች፣ በጣም በስርዓት የምታውቁም የኛ ስራ ምን እንደሆነ እኛ ማን እንደሆነ የምታውቁም አላችሁ እና እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁኝ። ማለት እኔና ሃይሚ ላይ ክፍተት እንዳይፈጠር በጣም ትጥራላችሁ፣ በጣም ብዙ ነገር ታደርጋላችሁና እግዚአብሔር ይስጥልኝ ሁላችሁን። የሆነን ሰው ከፍለን እንትናን እንዲህ እንትናን እንዲህ ሳይሆን ልክ እኔና ሃይሚ ብላችሁ ከኛ ጋር ያላችሁ በጣም ብዙ ኦዲየንሶች፣ በጣም ብዙ ቤተሰቦች አላችሁን እና በጣም አመሰግናለሁ። ምክንያቱም ካሉት ነገሮች አንፃር እናንተ የናንተን አቅም ሳይ ነው እናንተን ሳይ ነው ኮንፊደንሱን ላይ እየተሰማኝ በስርዓት ሁሉንም ነገር እየሰራ ይመቻችሁ በጣም ወዳችኋለሁ። ትናንትናም ብዙ ያስደበርኩት ቤተሰብ አለእና ፍራንክ እስከሆነ ድረስ እኔን ልትረዱኝም ይገባል እና በጣም ሶሪ ይላለሁ። አሚንም ጠይቅና ሶሪ ይላለሁ። በቃ ሁሉም ነገር በይቅርታ ይፈታል። ምንም ቂም ያሲዝም ያደባብርም ነገር ስላሌለ ማለት ነውና የሆነ ነገር ተፈጥሮ የሆነ ነገር አድርገን በቃ ብቻ እዛ ጋ የሚደብር ነገር ተፈጥሮ ቢሆን እሺ ጭራሽ አልተቃቀፍንም ሁላ አብረን እንዲጎን ና ለጎን እንኳን ተቀማምጠን እየተፈራራን ነበር ሁላ እያወራን የነበረው እና እሷንም ሶሲንም ሌላ ችግር ውስጥ የሚከታት ብዙ ነገር በቃ የእኔን እንትን ተቀብላ ነው እሺ ምናምን የምትለኝና ሶሲንም ብዙ ነገር ውስጥ እየከተስኳት ነበረ። የእሷም ይሁን ሰላም እንደሚሆን ተስፋ አደርጋለሁ። አንድ አንድ ነገር እያየው ነበርና እሷም ጋር ያለው የጓደኝነት ምናምን ነገር ከሌላ ሰው ጋር ማለት ነውና እሱም ሰላም እንደሚሆን እመኛለሁ ተስፋ አደርጋለሁኝ። ጾ ሁላችሁም ልታቅሉ የሚፈልገው ፕራንክ ፕራንክ ነው። ኖርማል ነው። ግዴታ ፕራንክ ስትሰሩ ሆናችሁ መገኘት አለባችሁ ብያቸዋለሁ። ሆነ መስለሽ መስለህ ምናምን መገኘት አለባችሁና የሆነ ነገር በፈጠርን ሰዓት እኛን እንትን ከማለት ይልቅ ዛ ቦታ ላይ ቢሆን ምን ሊፈጠርብኝ ይችላል። የሰው ነገር አይታወቅም። አሁን ይህንን ቪዲዮ አይታችሁት ገጥሟችሁም ሊያቅ ሚችል ሰው ሊኖር በጣም ትኖራላችሁ። በጣም ብዙ ልትኖሩ ይችላላችሁ። እና ከዚህ በኋላም ሊገጥማችሁ ይችላል። የቤት ነገር ምንም አይታወቅም። እና እዛ ቦታ ሆኜ በሆን ምን አደርግ ነበር የሚለውን ነገር በደንብ ብታስቡበት ደስ ይለኛል። ሀይሚዬ ስትመጣ ሁሉንም ነገር ክሊር አድርጌ አንጽቼ ሰላም ነፃ መውጣት ነው ፈልገው። ይመቻችሁ። በጣም ወዳቸዋለሁ። ቅመሟንም ወደ 200 ሺህ ግፋትና በአንድ ትግባና የደስታዋ ተካፋይ እንዲያደርገን እግዚአብሔር ይርዳን። አብራችን ቆዩ ሀይሚ እስክትመጣ

ሰላም ቢኝ አለልህ። ማውራት የምትፈልገው ነው? አውራ። የምርሽ ነው? እሺ፣ ይቅርታ። ይቅርታ አልፈልግም። ለይቅርታ? አዎ ይቅርታ አለ ብዙ ነገር ተደራርገና፣ ቪዲዮን ላይ ምንም እኮ በቃ። ምን ማለት ነው እንደዚህ? ከሌላ ሰው ጋር ለምን ፕራንክ? ከሰው ሲጋ ለምን ከዚህ በፊት አይደለች ጓደኛሽ? እኔ ጓደኛዬ አይደለችም። እንግባ ባላው አሯታ ምንም ቅርብ መሆን አይደለም ማንኛውም ሰው መሆኑን ነው ነው ከሌላ ሶሲ ጋር ቢሆን ብርኪ ለምድ ነው ስነስራት ሞይ ነው እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት እንደዚህ አይነት ቪዲዮ፣ እንደዚህ አይነት አንድ ክላስ ውስጥ ጨራሹ ሁለታችሁ እንዴ! እኔ እንዴት እንዳስብ ነው ይጠበቃ? አይሽ፣ ምን አየሽ? ቪዲዮ ላይ ምን አየሽ ብሩኬ? እኔ ማይት አይጠበቅብኝ። ምን በቪዲዮ ልታረክ ፈለክ እንዴ? ማለት ማረግ ይፈልከው ነው? ምን አደረኩኝ ታዲያ? አይሚ፣ በቃ እኔ ፕራንኮ ነው አደረኩኝ። ምን ማለት አልፈልግም እኔ ግን፣ ተወኝ፣ በቃ ተወኝ ከይመርሽ ነው የሚል? አዎ በቃ እኔም ተወኝ። እሺ፣ ወይ ሰበብ ነው። እኔ ይቅርታ አልፈልግም። ሰበብ ነው ምትፈልገው። አይመለከትም። እሱ ሰበብም ምንም ይሁን ምንም አይመለከትም። ኧረ አይሚ ፕራንክ ነው ተይ። እኔ ስለ ፕራንኩ አይመለከተኝም። ገባ? እንደዚህ አይነት ፎቶ መነሳት ለምን አስፈለገ? እንደዚህ አይነት እንደዚህ አይነት ቪዲዮ። እሺ፣ ታውሽ አንቺ ስማ፣ ከቪዲዮ በፊት ምን እንደነበራችሁ ምን አውቃለሁ? ምን አውቃለሁ ጭራሽ አላምንህማው ምክንያቱም ከሌላ ነሽ። እንደሱ እርግጠኛ ነሽ አንቺ ከሌላ ሰው ጋር ፕራንክ ማድረግ ትችል ነበር፣ ከማንም ጋር ከዚህ በፊት የነበረው እሱ አይመለከተኝም። እሱን አይቼ ይወስናል። ምን ፕራንክ በቃ ከሌላ ሰው ጋር ሲሆን፣ ምናልባት አይቼ እንደሁኔታው ልወስን ይችል ነበር። ከሶሲ ጋር ግን ጭራሽ ጭራሽ ብርኩ ይቅርታ አልፈልግም። ፕራንክ ነው እንደውም ልንገርሃ እንዳረሹ ፕራንክ ነው። ፕራንክ ነው ያደረግሽው እኮ። በቃ ፕራንክም ይሁን ምንም እኔ አልፈልግም መተሽ። እንኳን ምን ስናደርግ አይተሻል? ዛጋ ጭራሽ እንኳን ንክኪ እኮ አልነበረንም አይደል? እና እኔ ፊት ምን ልታረጉ ፈልጋችሁ ታዲያ እንዴ? እኔ ስገባ እኮ በጣም ደነገጣችሁ እኮ ተርበተበታችሁ። ተርበተበትክ እኮ አንተ፣ ደነገጥክ ፕራንክ ሰሪ። ታዲያ ላደነግጭኝ ነው? ለምን መጣሽ? ቪዲዮ አላየሽውም? እሺ እንዴ እንዴት እንደሆነ እኮ አላየሽም ቪዲዮ ላይ ንኳእንኳን ኮ ነበረ በቃ እኔ ተሰምቶኛል እ ይቅርሽ ይቅርታ ያለሽ ኮ የጠራሁሽ እፈልግ ምን ማለት ነው። ትችላለህ አይሚ ፕራንክ ነው ረፊ የተራ ነገር ነው። በቃ ፕራንክ ነው። ምን ሳረጋየሽኝ ማርያምን ማድረግ ምንም አታደርግ። ሲጀመር አይመለከተኝም ብለሃል እኮ እኔ አሁን ብለሃል እኮ እንዴ! ከዚህ በፊት አንቺ ስንት ፕራንክ አድርገሽኛል እኮ። አይመለከተኝም በቃ በቃ። እንዴ ነው እንደዚህ ነው ሰላምሽ? እናሳውት? አዎ በፕራንክ አዎ፣ በፕራንክ አይሚ። ምክንያቱም ከሶሲ ጋር ጭራሽ ማላስበው ነው ጭራሽ ማለት ነው እኮ። ከሶሲ ጋር መሆኑ ነው የገረመሽ ነገር? ከዚህ በፊት ልንጋደል የደረስን ሰዎች እኮ ነን። እኔ እኔ እና እሷ አይገባህም እንዴ አይሚ። ተስማምተን የጨረስነው ነገር አይደል። አንተ ፈነገር ደግሞ ስለሆንኩ እኮ ነው ይቅርታ አድርጌላችሁ ያወራዋት እሷን ራሱ እኔ እንዴ! እንዴት ላስብ? ያ ሁሉ እንደዛ ተጫውታችሁብኝ፣ ያ ሁሉ እንደዛ አድርጋችሁኝ። እሺ አይሚ፣ እስቲ የምታወሪው ነገር እንኳን ወቅ። እሺ ረፊ፣ በቃ ምንድነው ያ ሁሉ ነገር እንደዛ? አንቺ ስንት ነገር አድርገሽኛል፣ ስንት ነገር አድርገሽኛል አንቺ። እንዲህ መደራራት እንኳን የለብንም። ምንድነው የምትይው? ፕራንክ እኮ ነው ያደረግኩሽ አይደል እኮ። ስንት ነገር አደረግኩ ሃ? ከዚህ በኋላ ምን ብዙ ነገር አይደል እንዳደረግሽኝ፣ ስንት ተጫውታችሁብኝ ምናምን ልበል እኔም። ያደረግሽኝ ስንት ተጫውታችሁብኝ ልበል እኔም። ከዚህ በፊት እኔ ላይ ሲሆን ነው የሚገርምሽ እኔ ላይ ሲሆን ነው የሚገርምሽ። አጮብኝ እንደ አንቺ ትቻይ አይታይሽም። እኔ ላይ ሲሆን ነው የሚገርምሽ። ፍራንክ ነገር ከሆነ እኔ ምን አገባኝ። በቃ አላረኩትም እኮ ነው ችግር ምን ማለት ነው? ምን አንቺ ስንት ነገር ተደራርገናል? ለኔ እና አንቺ ፕራንክ እኮ ነው። በቃ ተራ ነገር ፕራንክ አይደል? እኔ አልፈልግም። ከሶሲ ጋር እንደዛ ፕራንክ ማረጋስ ለምን አስፈልገኝ? ከሶሲ ጋር መሆኑ ነው። አይገረመሽ ነው ከሶሲ ጋር። ከሌላ ሰው ጋር ቢሆን እሺ። ስለ ፎቶ አስረዳኝ። ፎቶ ምን ነው? ኖርማል ነገር እኮ መጠየቅ ይቅርታ ልጠይቅሽ ነው የመጣሁት። እኔ ልቦና እራስህ ያውቃል አይደለ። ይቅርታ የምታደርጊልኝ ከሆነ ይቅርታ አድርጊልኝ። በቃ ትናንትና እሺ ልክ አልሰራሁም። ፕራንክ አይደል። ሁለተኛ አላደርግሽም። እንደዚህ የምትሆኝ ከሆነ በፕራንክ እንዲህ የምትሆኝ ከሆነ ሁለተኛ አንቺ ፕራንክ አላደርግሽም። ምን በስርዓት መልሽልኝ። በስርዓት ነው። ከዚህ በላይ እንዴት ልመልስልህ? ይቅርታ እኮ ነው ያልኩት። ሲጀመር እኔ አሁን እሷን አጠገብህ አንቅልህ ነበር። አሁን አጠገብ ባያት ኖሮ ሆይ፣ ለምን ለምን ብቻህን ጠራኝስ ጀመር ለምን እሷንም አላመጣም? የለችም፣ ጠርቻን ነበር ነኝ። ይቅርታ ጠቀጥ፣ ምንም አልተፈጠረም ብለን ጉዳይ አይደለም። እሷም እኮ እዛ የራሷ ያት ይበጠበጣል። አረ እና የኔን ህይወት ስትበጠብጥስ? ሃይ፣ ፕራንክ እኮ ነው ያደረኩሽ። ሴት እኮ ነች፣ ቢያንስ እኮ ፕራንክ እኮ ነው ያደረኩሽ። ፕራንክ አይደለም፣ ቢያንስ እሷ ሴት ነች፣ ማሰብ አለባት እንዴ? እንዴት ከእንደዚህ አይነት ሀሳብ ጋር ተስማምታ ፕራንክ ትኔ እኔን ታደርጋለች እንዴ? እኔ ስንነካካ አይተሻል። እኔ እኮ እዛ ጋ የሆነ ነገር ኖሮም ቢሆን እሺ የመናገር መብቱም አለሽ። እሺ እላለሁ እኮ ምን ምንም ሳላደርግ እንዲህ ትሆኛለሽ? ምንም ሳላደርግ እኔ ምንም ነገር አድርግ፣ እኔ አያገባኝም። እኔ ግን በፍቃዴ ከዚህ ልወጣ ነው። በቃ ተወኝ፣ እሺ? ተወኝ፣ በቃ እኔ። እንዲህ ነው የአንቺ ነገር እንዲህ ነው። ፕራንክ እኮ ነው ያደረኩሽ። እኔ ይል ፕራንክም ሆነ ጭቅጭቅም ሆነ በጣም ነው የሰለቸኝ። ገባ፣ ስልችት ነው ያለኝ እሺ የራሷ ህይወት አላት ምናምን ጭራሽ፣ የራሷ ይሄ ራሷ ህይወት ካላት እና እኔ ህይወት ውስጥ መጣ፣ ከአንተ ጋር አንድ ክላስ ውስጥ ምንም አዲስ ነገር የለውም። በቃ ፍራንክ ነው ያደረግኩት። ምን ማለት ነው? እኔ እያወራሁሽ አይደል እንዴ አንቺ እርግጠኛ እርግጠኛለሽ በዚህ በተራ በፕራንክ ትታይኛለሽ? ምክንያቱም እሱ ከሶሲ ጋር ያ ሁሉ ነገር አድርገን አሳልፈን እንደዛ ተጨቃጭቀን በስንት መከራ የተፈታ በቃ ይሆናል እሷን ለመውደድ ለመቅረብ ባለውበት በሰዓት ላይ እሺ፣ ምን ደግሞ ፈልጉት አለ። እሺ ምን አደረገን? ፕራንክ አይደል እንዴ? እኔ ስንት ነገር አድርገሽኛል አንቺ እንዴ። እኔ ላይ ሲሆን ነው የሚገርምሽ እኮ ለቀኸኛው። እኔ ላይ ሲሆን ነው ወይ የሚገርምሽ ማለት ሽልኛ። እኔ ላይ ሲሆን ነው የሚገርም ለምን አመለችልኝም? እኔ ብሩክስ አደርገው ነው የሚገርምሽ፣ ጥፋቶ ነው የሚታይሽ። እኔ ብሩክስ አደርገው ምንም ነገር ሆነ እኔ ሳደርገው ነው ማንም ይሁን የራስሽ ፐርሰናል ኬዛ አለብሽ ካል እስካሁን ያደረግሽኝን ነገር እድሜ ላንቺ ማለት አለብኝ። እኔም አለብኝ ማለት ከፈለክ ትችላለህ። እኔ አልልም። እኔ ለምን እላለሁ? እንደ ይቅርታ አልጠይቅሽ እኮ ነው የመጣሁት። ኧረ ምንም አላደረኩም። ምንም ነገር ነገር ይሄ ክብርን የሚነካ ነገር ነው። ገባ ወይ? ለራስ ራሱ በቃ አለ የሆነ ክብርህን ነው ያስነካ። እሺ እኔ ይቅርታ አድርግልኝ፣ እኔ ይቅርታ አድርግልሃለሁ። ግን እኔን ተወኝ በዚህ ወይ ነው እኔ እና አንቺ በቃ እንደዚህ ነው ስንጣላ። ምንም ስን እንዲህ ነው የምትሆኝ። በጣም ብዙ ጊዜ ታግሼሃለሁ። በተለይ በሶሲ ከዚህ በፊት የነበረን ፋይል አታውቅም። እንደገና እንደገና ለመለሰ ነበር ከዛ በፊት ምንድን ነበር? ግዴታ እንደዚህ እያልኩኝ ልህ ውስጥ ነው የምንገባበህ ከዛ በፊት አንተ መልሰህ አመጣት ወደ ህይወታችን። መልሰህ ፕራንክ እኮ ነው። ምንም ነገር ይሁን በቃ እኔ ነግራለሁ ዛሬ ዛሬ ከአንተ ጋር ለመኖር አጠቀማት ዲምን አድርጋ የመጣው ራሱ እሷን አንቄ ነበር። እኔ እኮ ነኝ ምንም ይሁን አይመለከተኝም። አንተ ማምጣት ማንም ማምጣት፣ ግን እሷ ሴት ነች። ሴት ሆና ሴት ላይ እንደዚህ አይሽ። ምን አደረግን? ምን አደረግን? ምንም አድርጉ እንዴ! በቃ ፕራንክ እኮ ነው። ምንም አዲስ ነገር የለውም እኮ ነው ያገባኝ። በቃ እኔ ተወኝ ልሂድ ፍቀድልኝ ልሂድ። እዚያ ሀይሚ፣ ይቅርታ እንደዚህ አይደለም። ይቅርታ አድርጌልሻለሁ። ብሩክ እኮ ነኝ። ለምንድን ነው እንደዚህ ብለሽ የምትሄጂው? እንደዚህ ይሻላል? እኔ እና አንቺ ማለት እርግጠኛ ነሽ? ሁሌ መጨቃጨቅ፣ ሁሌ የሆነ ነገር ያስጠላል፣ በጣም ይደብራል። አሁን እኮ እኔ ቅርታ መጥቼ ነው አንቺ ሌላ ነገር ውስጥ የገባሽብኝ። ሀይሚ፣ እኔ ለይቅርታ አይደለም የመጣሁት፣ ገባ ሶሲ ያለሽ መስሎኝ ነው የመጣሁት። ሀይሚ፣ ፕራንክን ነው ያደረግኩሽ። ምንም ያደረግኩት ነገር የለም። እኔ ጉዳይ ከእሷ ጋር ነው። እሺ ጭራሽ ምንም አላደረገችም። ምን ይኮነኛ መጣት እንዴ? እና ለምን ትተባበራለች ታዲያ? እኔ ፍራንክ እንዴ እኔ ረፊ እግዚአብሔር እና ረፊ በቃ የፈለጋችሁት ፍራንክ ነው ያደረግኩሽ አይደለ። ሌላ ኬስ ካለሽ ንገሪኝ። እሺ ለእኔ ንገሪኝ እንዴ። ፍራንክ እኮ ነው በቃ። ያደረግኩት ምን አደረግኩኝ? እሺ ለፍራንክ እንዲኮንሽ እኔ ከነው ይቅርታልከኝ። ቅርታን ተቀብያለሁ፣ ግን እኔን ተወኝ ምን ማለት ነው በቃ እንደዚህ ነው። አንቺ እንዲ ነሽ? እንዲ ነው ምትይ? እርግጠኛ ነሽ? ስለዚህ ሰበብ ነው የፈለግሽው ማለት ነው። መጣ መለያ ሰበብ ነው የፈለግሽው ማለት ነው። ምንም ፍራንክ እኮ ነው። እንደፈለግ ተርጉመው፣ አያገባኝም። እኔ ሰው ነኝ፣ ሴት ነኝ፣ ተሰምቶኛል። እሺ እኔ ከዚህ በፊት ያደረግሽ ነገር ነው አይሰማኝም? ወይ ከዚህ በፊት ያደረግሽ ነገር ደጉ። ምን እንድላችሁ ነው የጠበቃችሁት? ወይ ምን እንድላችሁ ነው የጠበቃችሁት? አይሚ ረፊ እኔ የልቦናይን እና ያቃለሁ አልኩሽ፣ እንዴ ምን እሺ፣ ምን አደረግን? አየሽ አንድ አታብዙ፣ በእናትሽ ሰማሁሽ፣ ማርያምን ሰማሁሽ፣ በጣም ነው የሰማሁሽ። እሺ፣ በቃ በቃ፣ እረፍ፣ እግዚአብሔር እረፍ። እኔ እዚህ በስነ ስርዓት ምንም ሳላ፣ ስሚ፣ ማርያምን እኔ ምንም አውቀው ነገር የለም ምንም አላረኩም። የልቦናይን ራሴ አቃለሁ፣ ስባው ከፈለክ ተናገሪ፣ እንደ ዝም ብሎ መጫወት አለ እንዴ? ይቅርታ፣ ይቅርታ አልኩሽ፣ አንዴ ሌላ ምን እንድልሽ ነው

ያወቅኩት ብዙ አለ።